በእናትሽ ታኒ አንቺ ምንም ኔትወርክ ሲያስቸግርሽም ኔትወርኩን ግልብጥ አርገሽ ግቢ። በእናትሽ መቼም አታይ። አዎ ምንድን ነው አንቺ ንግስታችን ከጠፋሽ እኛ ዋጋ የለን። አንቺ ከጠፋሽ ሚዲዮ ጭር ነው የሚለው ታውቂያለሽ። ሰምን ድምጽሽን ቀይሪ። አንቺን ሰው አንቺን የሚወድ ሰው ጠግቦ ይስማሽ። ምን አይነት ነው? አይ በዚህ ድምጽ ላወራ ሪኬር እና እንዴት ናችሁ? በእናቴ ምሽ ታሪፍ ነው። ለምንድነው በኋላ ማለት ነው

ዛሬ መመጠው በቦሽ ቤት ነው። ተዘጋጅ አንድ አንድ ሰው ደሞ በግዴታ ለምን በግዴታ አትሆሉት፣ ማርያምን እሷ የመረጠች መምረጥ ነው ያለብን። አንዳንድ ሰዎች ያላቸው በግዴታ ነው እንዲህ የሚሆነው በቃ፣ እሷ የመረጠች መምረጥ ነው ያለብን። እናንተ ማረጠችመረጠችንቴን አድርጉ፣ ሰብስክራይብ አድርጉ ልጁ ሲጅ ሰንግሌት

ሚኪ የሚባል አንድ ቢጫ ጣቅም ለብሶ የለም። እንደ እሷ ነው፣ የእሷ ነው ኖ፣ የሁለቱም እኮ ነው። ቶክቶክ ራሱ የሁለቱም ነው። ምን ሆነች ነው አንቺ? ይህ ሲሮኛ ምን አገባት? የተኛውን ቦታ የምጣኛ ምን አገባት? እና ለምን ለሚኪ ሰብስክራይብ ታደርጋላችሁ? ለቦስ ነው እንጂ። እና አድርጉም ምን ችግር አለ? አንቺ ካደረግሽ ምቀንስ የሚጨምር ነገር የለም። አንድ ካፕቱም እያደረግሽ አይደል እንደላ

ሙዚቃ ነው፣ ዘፈን ነው፣ ላክ የሚችል በጣም ነው የሚያምረው። ወይ ቦስ ምናምን። ቦስ እኮ ማለት ስሙኝ፣ ለሱ እኮ ጋርድ አለው። በጋርድ ነው የሚንቀሳቀሰው። የኔ አባት ማለት ነው፣ ሰው እንዳይነካ የኔ ፍቅር አድል ሜሪ። በጋርድ እኮ ነው የሚንቀሳቀሰው፣ በወንድ ጋርድ እንጂ በሴ ሴሚ በወንድ በሴት በሴት ሳኒ ሳኒ ሲጀምር ማለት ነው። እኔ ተጠረጥሬ ነበር። አንቺ ድሮም እሱን ሲታረግ ቴንክ ዩ አውቃለሁ። ይሄ ነገር አውቃለሁ። ከዚ በፊት ነው፣ ከዚ በፊት ነው። እሱ እሱ ፎቶ ፕሮፋይል ታደርጋለች ምናም ትፈስ ያለች አሁን በእኔ ፍቅረኛ ስለሆነ እኮ ነው። አዎ

እዛ ታች አለኮ ልጅ ማረት ማርት ግብኒ ይንናት ማይሎ ብራነሽ እንዴት ናችሁ? እንንናቸሁ ብራነሽና ማይሎ ደህና ናችሁ? ይነ ውዶቼ፣ ቁርስ እየበላሁ ነው አው ሲሚ በጠዋት ነው እንደምትበይ። በጠዋት ነው የሚበሉት። እና ምን አዲስ አለ? ማታ ማታ እንዴት ነው? አዲስ ነገር ማታ ምን አለ አዲስ ነገር? ሜሮ ኢሱን እና ሃይሚን አስቀምጪ እናቴ በትልቁ መልካም ቀን የኔ ውዶች። ማታ እስከሚመጡ በቀን ጭምቆኛል። ፍቅራችሁ ውስጥ ውስጤ ነው እየቆረጠራለሁ። ዲስስ አንቺ መሲ እየታየሽ ምን ናት ሳኔና የለኝም። ማይሎቭ አስቀምጪ። ማይሎቭ ታስቀምጠች ማይሎቭ ተብዮ ግስት ትሰራችሁ እንዴ? ፎቶአችሁ? አዎ ደስ ይላል። ሁሉም እንኳ ደስ አላችሁ። አዲስ ነገር አለ አሁን? አዎ አዲስ ነገር አለ። ትንሽ ከሰዓት በኋላ ፎቶ ይመጣል። ፖስት ፖስት ታድርጋላችሁ